የአዋሽ ባንክ የትንሣኤ በዓልን ምክንያት በማድረግ በመንበረ ጸባዖት ቅዱስ ሥላሴ ካቴድራል ለተቸገሩ ወገኖች ድጋፍ አደረገ። ሰናይት ባንተ ተከታዩን ዘገባ አሰናድታለች። የአዋሽ ባንክ ከአዲስ አበባ ሀገረ ስብከት ምግባረ ሰናይ ዋና ክፍል ጋር በመተባበር በቅድስት ሥላሴ ካቴድራል ቅጥር ግቢ ድጋፍ ለሚሹና አቅመ ደካማ ለሆኑ ወገኖች የበዓል ስጦታ አበርክቷል። የባንኩን ጥያቄ ተቀብለው በቅድስት ሥላሴ ካቴድራል የስጦታ መርሃ ግብሩ እንዲካሄድ የፈቀዱት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡና ሄኖክ በወከሏቸው አባት በኩል በሰራችሁት መልካም ስራ ቤተ ክርስቲያን ታመሰግናቸዋለች ብለዋል። ለምስኪን የሚያስብ ምስኩን ነው እግዚአብሔር በክፉ ቀን ያድነዋል። መዝሙር አርባ ከቁጥር አንድ። ባንኩ ይህንን መሰረት በማድረግ ዛሬ እግዚአብሔር ባዘዘው በረከት ለማግኘት ይህንን የተቀደሰ ስራ መልካም ስራ ሰርታችኋልና ቤተ ክርስቲያናችን ከልብ እናንተን ታመሰግናለች። ስጦታው የአይነትና የገንዘብ ሲሆን ባንኩ ከ63 ሚሊዮን ብር በላይ ወጪ በማድረግ ለ10 ሺህ ወገኖች በመላው ኢትዮጵያ በተመረጡ አጥቢያዎች ስጦታ እንደሚያበረክትም ተገልጿል። ባንካችን ትርፋማ ከሆኑ ባንኮች ውስጥ አንዱ ነው። ይሄ ትርፍ የተገኘው ትርፍ ምንድ ነው የሚሆነው የሚለውን ትንሽ መግለጽ ፈለግኩ። ይሄ ትርፍ ባንኩ የኢትዮጵያ ሕዝብ ባንክ ስለሆነ ትክክል ነው። ባለ አክሲዮኑ የሚገባው ይሰጠዋል። ሁለተኛ ላይ ደግሞ ሰራተኛው ደሞዝ ይከፈለዋል። ለመንግስት ደግሞ ትልቅ ታክስ ከከፋዮች ውስጥ አንዱ ነን፣ ታክስ እንከፍላለን። ለህብረተሰቡ ደግሞ እንደዚህ የህብረተሰቡን ህይወት የሚቀይሩ የተለያዩ ፕሮጀክቶች ላይ እንሳተፋለን። በየአመቱ በመቶ ሚሊዮኖች የሚቆጠር ገንዘብ እናወጣለን። እዚህ ላይ ሰፊ ስራ እየሰራን ያለ ነው። ነገር ግን አሁን በአሁኑ ጊዜ የኢኮኖሚው ሁኔታ በተወሰነ መልኩ ስናይ በተለይ የክርስትና በዓሉም በተመለከተ ምንድን ነው ማድረግ ያለብን የሚለውን ቁጭ ብለን ተነጋገርንበት። አስር ሺህ ሰው ከኋላው ደግሞ አምስት ሰው ቢኖር ቤተሰብ በትንሹ ሀምሳ ሰው መቶ ሰው መቶ ሺህ ሰው በዓሉም በሰላማዊ ሁኔታ ሊውል ይችላል። የሆነ እርዳታ ብናደርግ ብለን አሰብን። በዚሁ መሠረት ወደ 63 ሚሊየን ብር መደብንና ለዚህ ለእማማት ሳምንት ለእያንዳንዱ ሰው የስድስት ሺህ ብር ስጦታ መስጠትን ወሰን። በዚሁ መሠረት አይተሻል፣ ግማሽ ኩንታል ዱቄት፣ ዘይት ወደ አራት ሺህ ብር የሚሆን ሁለት ሺህ ብር ደግሞ በካሽ ዘይትና ዱቄት ብቻ አይደለም ነገርየው። ቤት ስትገቢ ሽንኩርት ትፈልጊያለሽ፣ በርበሬ መኖር አለበት፣ የሆነ ደግሞ ጨው ትገዣለሽ። ወጥ እንኳን ለማድረግ ለመጋገር እንኳን ያን ነገር መርዳት አለብን ብለን ሁለት ሺ ብር ደግሞ ለእያንዳንዱ አስር ሺህ ሰው ኢትዮጵያ ውስጥ ላለው በካሽ ይሰጣል። ስለዚህ በዛሬው እለት ያደረግነው ስራ በኢትዮጵያ በአጠቃላይ አገራችን ውስጥ ዋና ዋና የተባሉ ከተሞች ውስጥ የዚህ የቤተ ክርስቲያኖች ውስጥ በቤተ ክርስቲያኗ በኩል በተመረጡ በጣም ችግረኛ ናቸው ለተባሉ ሰዎች ለእያንዳንዳቸው የስድስት ስድስት ሺህ ብር የበዓል ስጦታ እንሰጣለን ማለት ነው። አስር ሺህ ሰው ይወስዳል። አቶ ፀሐይ ሺፈራው የአዋሽ ባንክ ዋና ስራ አስፈጻሚ ባንኩ ቅድስት ቤተ ክርስቲያን በምትቀርጻቸው ፕሮጀክቶች ሁሉ በጋራ እየሰራ እንደሚገኝና ወደፊትም እንደሚሰራ ተናግረዋል። የእኛን አገር ችግር ስጦታ ብቻ ሰጠን የምንፈታው አይደለም። የተለያዩ ፕሮጀክቶች መኖር አለበት። እነዚህን ሰዎች ወደ ቋሚ ስራ የሚያገኙበት ህይወታቸው ወደሚቀይሩበት ነገሮች ማሸጋገር አለብን። እዚህ ውስጥ አዋሽ ባንክ የመጀመሪያው ከቤተ ክርስቲያኗ ጋር በቅርበት እየሰራ ነው። ከኦርቶዶክስ ቤተ ክርስቲያን ጋር አዋሽ ባንክ በቅርበት ከሚሰሩ ባንኮች ውስጥ አንዱ ነው። ለወደፊቱም ቤተ ክርስቲያኗ ለምትቀርጻቸው ፕሮጀክቶች ላይ በገንዘብ ድጋፍ እናደርጋለን። በተመሳሳይ ዜና አዋሽ ባንክ የትንሣኤ በዓልን ምክንያት በማድረግ ዝቅተኛ ገቢ ላላቸው ወገኖች የአይነትና የገንዘብ ድጋፍ በማኅደረ ስብዓት ቅድስት ልደት አለማርያም ቤተ ክርስቲያን አካሂዷል። ያረካል አድማሱ ዝርዝር አለው። አዋሽ ባንክ የትንሣኤ በዓልን ምክንያት በማድረግ በማኅደረ ስብዓት ቅድስት ልደት አለማርያም እና ደብረ መድኃኒት መድኃን ያለም ቤተ ክርስቲያን አካባቢ ለሚገኙ አቅመደካማ ወገኖች የዓይነትና የገንዘብ ድጋፍ አድርጓል። በድጋፍ ርክክብ ሥነ ሥርዓቱ ላይ የማኅደረ ስብሐት ቅድስት ልደታ ለማርያምና የደብረ መድኃኒት መድኃኔዓለም ቤተ ክርስቲያን አስተዳዳሪ መላከ ስብሐት ቆሞስ አባ ገብረሥላሴን ጨምሮ የአዋሽ ባንክ ምክትል ፕሬዝዳንት የሆኑት አቶ ሄኖክ ተሰማ ተገኝተዋል። በሥነ ሥርዓቱ ላይ አቶ ሄኖክ ተሰማ ባስተላለፉት መልእክት አዋሽ ባንክ መደበኛ የባንክ አገልግሎት ከመስጠት ባሻገር በልዩ ልዩ መልኩ ማኅበራዊ ኃላፊነቱን እየተወጣ ነው ብለዋል። በማኅደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን ውስጥ በቁጥር 350 ለሚሆኑ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች ከ2 ሚሊዮን ብር በላይ በመመደብ የአይነትና የገንዘብ ድጋፍ አድርጓል። አዋሽ ባንክ በተለያዩ ጊዜያት በሰው ሰራሽና በተፈጥሮ አደጋ ለተጎዱ የማህበረሰብ ክፍሎች ዘርፈ ብዙ ድጋፎችን እያደረገ ሲሆን ከዚህም ባሻገር በመንግስትና በማህበረሰቡ የሚከናወኑ የልማት ስራዎችን በመደገፍ ረገድ የበኩሉን አስተዋጽኦ በማበርከት ላይ ይገኛል። የማህደረ ስብዓት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን አስተዳዳሪ መላከ ስብዓት ቆሞስ አባ ገብረ ስላሴ ደግሞ ባንኩ የሚያደርገው ድጋፍ ዘላቂነት እንዲኖረው ጠይቀዋል። ለአንድ ዓመት ብቻ እንደው ሆኖ ሳይሆን በየዓመቱ ቋሚ አድርጋችሁ ልትሰሩት ይገባል ብዬ አጽንኦት ተሰጣለሁ። እንግዲህ የባንኩ ምክትል ፕሬዚዳንት መካከላችን ጋር ስላለ ይሄ ዝም ብሎ የሆነች ነገር ብልጭ አርጎ አሳይቶ መጥፋት ሳይሆን ስራችሁ ይሁን፣ ሌሎችም አርያ አድርገው እንዲከተሉ በደንብ ቋሚ መሆን አለበት ብዬ ለማሳሰብ እወዳለሁ። የአዋሽ ባንክ የሥራ ኃላፊዎች በበኩላቸው ድጋፉ ቀጣይነት ይኖረዋል ብለዋል። እያንዳንዱ ሰው የ25 ኪሎ ዱቄት 5 ሊትር ዘይትና፣ የደማጣፈጫ የሚሆን ደግሞ 2000 ብር በካሽ እንደዚህም ድጋፍ ተደርገዋል ማለት ነው። ይህንን በቀጣይነት እንግዲህ አጠናክረን ቀጥላል። በተለይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጋር በተለያዩ ጊዜያት በተለያዩ አጥቢያዎች ከዚህ ውጭ ባሉ የማህበራዊ ግዴታ መወጣት ስራዎችን ሰርቷል። ወደፊትም በቀጣይነት ይህን ስራ ይሰራል። አዋሽ ባንክ አዲስ አበባን ጨምሮ በመላው ሀገራችን ለ2017 ዓ ም ትንሣኤ በዓል ከ63 ሚሊዮን ብር በላይ ወጪ በማድረግ ለ10 ሺህ ወገኖች ድጋፍ መስጠቱም ተገልጿል።